ሰላም ጤና ይስጥልኝ የተወደዳችሁ ናይል አካዳሚ ቤተሰቦች፣ እንዴት ሰንብታችኋል? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። ይህ ናይል አካዳሚ ነው። እዚህ ቻናል አዲስ የሆናችሁ ላይክና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ቤተሰቦቻችን ደግሞ ላይክና ሼር እያደረጋችሁ አማርኛ ማንበብ መጻፍ እንዲሁም መለማመድ ለሚፈልጉ ሁሉ ሸር እያደረጋቸው ያዳርሱላቸው። አማርኛን በአጭር ጊዜ ከሶስት ወር እስከ አራት ወር ባልበለጠ ጊዜ ብቻ እንዲያነቡና እንዲጽፉ እያደረግን የምንገኝበት ቻናል ነው። በጣም ብዙዎች ተማሪዎች ተቀይረውበታል፣ ተለውጠውበታል። እያነበቡና እየተማሩ እንዲሁም ተቀይረው ማንበብ መጻፍ የቻሉበት ደረጃ ላይ የደረሱበት ላይ እንደደረሱ የእነሱ የተማሪዎች ምስክርነት እየሰጡ ይገኛሉ። ዛሬ ይዤላቸው የመጣሁት ደግሞ ረዥም ምንባብን እንዴት አድርገን ማንበብ እንደምንችል ነው። ረዥም ምንባብን እንዴት አድርገን ማንበብ እንደምንችል ነው። ተከታታይ ቪዲዮ አለው። ለሶስት የተቆረጠ ቪዲዮ ነው። ከዚህ በኋላ ደግሞ የሚለቀቁ ሁለት ተከታታይ ቪዲዮዎች ይኖራሉ። እስከ መጨረሻው ይህን ቪዲዮ ለማየት ሞክሩ። በመጀመሪያ ግን ይህን ቪዲዮ እንትን ከማለታችሁ በፊት ከማየታችሁ በፊት እያንዳንዱን እያንዳንዱን እዚህ ጋር እኔ ከማንበቤ ከመጻፌ፣ ወይም ከማንበቤ በፊት እናንተ ረጋ ብላችሁ አንብባችሁ እኔ ወደ ቪዲዮ ማንበብ ስጀምር እያንዳንዱ ስህተታችሁን የምታገኙበት ይሆናል። ይህንን ደግሞ አንብባችሁ ከጨረሳችሁ በኋላ እያንዳንዱ ጽሑፋችሁ ቴሌግራም ግሩፕ አለ፣ ከዛ ላይ ብታስቀምጡልን የጻፋችሁ ትናርምን ስህተታችሁን እናሳያችኋለን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል፣ በኢሞ ዋትሳፕ፣ በሌሎችም የሶሻል ሚዲያ አማራጮች ስልታናገሩን ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። በድሮ በድሮ በድሮ ጊዜ ጊዜ ጊዜ ሶስት ሶስት ወን ድ ማ ማ ቾ ወንድማማቾች በ አ ን ድ በአንድ ላ ይ ላይ አ ብ ረ ው አብረው ይኖሩ ይኖሩ ነ በር ይኖሩ ነበር። በድሮ ጊዜ ሶስት ወንድማ ማቾች አብረው ወንድማማቾች በአንድ ላይ አብረው ይኖሩ ነበር። ከእለታት ከእለታት አ ን ድ አንድ ቀን ቀን ለሞፈር ለሞፈር የሚሆ ን የሚሆን እ ን ጨት እንጨት እንጨት ለመቁረጥ ለመቁረጥ በአቅራቢያቸው በአቅራቢያቸው ወዳለው ወዳለው

አንዴ ችንን እስከ አራት ያለ ቻን አንዴ ላምብሮላችሁ ከእለታት አንድ ቀን ለሞፈር የሚሆን እንጨት ለመቁረጥ በአቅራቢያቸው ወዳለው ጫካ ተያይዘው ሄዱ። ጫካው ለሞፈር የሚሆን የሚሆን እንጨ እንጨት ያ ላ ቸ ወ ያላቸው ብዙ ብዙ ዛ ፎ ች ዛፎች አሉት አሉት ጫካው ለሞፈር የሚሆን እንጨት ያላቸው ብዙ ዛፎች አሉት ና ገርግን ነገር ግን ሶ ስ ቱ ም ሶስቱም ለ መ ቁ ረ ጥ የማ ያ ደ ክ ን አጠር አጠር ያ ለ ዛፍ ዛፍ ማማረጥ ማማረጥ ጀመሩ ጀመሩ ነገር ግን ሦስቱም ለመቁረጥ የማያደክም አጠር ያለ ዛፍ ማማረጥ ጀመሩ ሲ ያማርጡ ሲያማርጡ ሲያማርጡ ሲያማርጡ በ ሲያማርጡ ሲያማርጡ በመጨረሻ በመጨረሻ ከገደል ከገደል አፋፍ አፋፍ ጫፍ ጫፍ ላ ይ የቆመ ላይ የቆመ አ ን ድ አንድ አ ጠር አጠር ያ ለ ያለ ዛፍ ዛፍ መረ ሲሰጡ መረጡ በመጨረሻም ሲያማርጡ ሲያማርጡ በመጨረሻም ከገደል አፋፍ ጫፍ ላይ የቆመ አንድ አጠር ያለ ዛፍ መረጡ። በድሮ ጊዜ ሶስት ወንድማማቾች በአንድ ላይ አብረው ይኖሩ ነበር። ከዕለታት አንድ ቀን ለሞፈር የሚሆን እንጨት ለመቁረጥ በአቅራቢያቸው ወዳለው ጫካ ተያይዘው ሄዱ። ጫካው ለሞፈር የሚሆን እንጨት ያላቸው ብዙ ዛፎች አሉት። ነገር ግን ሦስቱም ለመቁረጥ የማያደክም አጠር ያለ ዛፍ ማማረጥ ጀመሩ። ሲያማርጡ ሲያማርጡ በመጨረሻ ከገደል አፋፍ ወይም ጫፍ ላይ የቆመ አንድ አጠር ያለ ዛፍ መረጡ። ቤተሰብ፣ ከዚህ በመቀጠል ደግሞ ሌላ ከዚህ የተቆረጠ ቪዲዮ አለ። በቀጣይ የምለቅላችሁ ነው የሚሆነው። ይህንን ካነበባችሁ በኋላ እያንዳንዱን ቴሌግራም ግሩፕ ላይ ጽፋችሁ አስቀምጡልኝ። እያንዳንዱ ሙሉ አይቼ አርምላችኋለሁ፣ ስህተታችሁን ማስቀምጥላችኋለሁ። በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር ማድረጋችሁ እንዳይረሳ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወል ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጭ ልታገኙን ትችላላችሁ። አብራችሁን ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ መልካም ጊዜ ተመኘሁ።